ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናቸው ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት በሚገርም በሚያምር ሁኔታ ፊደሎችን እንዴት አድርጋችሁ በቀላል መንገድ መያዝ እንዳለባችሁ እና ሙሉ ሙሉ አንድ ፊደል ቤተሰቦችን ስምንቶችን፣ ሰባት ነበር ስትባሉ ስምንቶችን ይዤላችሁ መጥቻለሁ ማለት ነው። ከዚህ በኋላ ፊደል ለማንበብ ለመጻፍ ወደ ሌላ ቦታ መሄድ አይጠበቅባችሁም ማለት ነው። ምክንያቱም ሙሉን ከዚህ ላይ ስለገለጽኩላችሁ ማለት ነው። አንድ በአንድ የምናነብ ይሆናል ማለት ነው። ተከታተሉ። ከዚህ ላይ በዚህ በኩል አራት፣ በዚህ በኩል አራት እነዚህ የሃ ቤተሰቦች ናቸው ማለት ነው። ስለዚህ እኔ የመጀመሪያ ፊደሉን ሳስረዳችሁ እናንተ ደግሞ ሁለተኛውን ፊደል ደግሞ እናንተ የምታጠኑ ይሆናል ማለት ነው። ኋላ ደግሞ መጨረሻ ላይ ሁለቱን የምደግምላችሁ ይሆናል ማለት ነው። ተከታተሉኝ በግል፣ በግሩፕ መማር እንፈልጋለን ወይም አስጠኝ እንፈልጋለን ብትሉ ልጆች ከታች ስልክ ቁጥሬን አስቀምጥላችኋለሁ በኢሞ በቴሌግራም በዋትሳፕ ሀይ ወይም ብደውልን ታገኙናላችሁ ማለት ነው መልካም ትምህርት ሀ ሀ ሀ ይህኛውን እናንተ ታነቡታላችሁ ሀ ብላችሁ ሀ ድገሙት ሀ ይሄም ሀ ነው ይሄም ሀ ነው እንዳተወዛቀው ሁለት አድርጊ ይዤላችሁ የመጣሁትኝ እናንተ ደስ እንዲላችሁ እንዲገባችሁ ሃ ሃ ሃ ሃ ሁ ይችኛዋም እናንተ ተለማመዱባት፣ እኔ ሳላነብላችሁ ሁ ይችም ሁ ይችም ሁ ተመሳሳይ ናቸው ቅርጻቸውም ድምፃቸውም። ሂ ሂ እችም ሂናት ናት። እንዳትሳሳቱ ሂ ተመሳሳይ አይደሉ። ሂ በጣም ጎበሶች በጣም ጎበሶች። ወደዚህኛው እንምጣ ሃ ሃ እችኛው ማን ይመስላችኋል? ሃናት እችኛውም ሃናት እችኛውም ሃናት ሀ ሀ ሀሀ። በጣም ጎበሶች ብራቦ። ወደዚኛው ስንመጣ ደግሞ አምስተኛ ፊደል አምስተኛ። አራቶችን አንበበን ጨርሰናል። አንድ፣ ሁለት፣ ሶስት፣ አራት። አሁን ወደ አምስተኛው ፊደል ሄ ሄ ይችማናት ሄ ችስ ሄ። እንዳትሳሳቱ ሁሉችም ተመሳሳይ ናቸው። ቀለበት ሄ። ጎበዞች ወደ ስድስተኛው መጥቻለሁ። ስድስተኛው ከእንግዲህ በኋላ ስንት ነው የሚቀረን? ስድስት ከደረስንን ሁለት ስምንት፣ አደሉ ብቻኛውም ህ ህ ህ ኸ ኸ። ለምሳሌ ህዝብ። ህ ኸ። ወደ ሰባተኛው ስንመጣ ባለቀለበቱ ቀለበት ላይ ቀለበት ካናቷ ላይ ቀለበት ከታች ላይ ነው። ሆ ሆ እቺኛው ማንቶናለች? ሆ ነው። ሌላ ማንትሆናለች? ሆ ሆ ሆ ሆ ሆ በጣም ጎበዞች። ወደዚህኛው ስንመጣ ደግሞ እችኛዋ ኳ እችናት በብዛት ሰዎች የማያስቀምጡት ስምንተኛ ፊደል እኔ ሙሉን ጥንቅቅ አርግላችሁ ስለመጣሁኝ ሌላ ያስፈልጋችሁ ማለት ነው። ኳ ኳ ኳ ኳ እችኛዋ ማን ትሆናለች? ኳ ናንም ትሆነዋ ኳ እንደዚህ አይነት ቅርጽ ሲኖራት ኳ ትሆናለች ማለት ነው። ስለዚህ እነዚህ ስለዚህ እነዚህ ሙሉ የሃ ቤተሰቦች ስምንቱም ናቸው ማለት ነው። የሃ ቤተሰቦች ስምንቱም ናቸው። አሁን ደግሞ ወደ ለ ፊደላት እነድና አንድ ባንድ ልክ እንደ ሃ ቤተሰቦች ሙሉን የምንረዳ ይሆናል ማለት ነው ቤተሰቦች ይች ማናት? ለ ለ ለ ይችኛው ማን ትሆናለች? እናንተ በሉልኝ፣ እስቲ በሉልኝ ለ ለ ለ ለ ለ ለ ተመሳሳይ ናቸው። ለመያዝ ደስ እንዲላችሁ ነው። ለ ለ ለ ለ ወደዚህኛው ስንመጣ ሉ ሉ

ሊ ትሆናለች ሊ ሊ ሊ ሊ ሊ ሊ ሊ ሊ። ብራቮ በጣም ጎበሶች። ወደዚኛው ስንመጣ ደግሞ ወደዚኛው ስንመጣ ደግሞ አራተኛ ፊደል ደርሰናል። ላ ትባላለች ላ ላ ላ ላ ላ ብቻዋ ማን ትሆናለች? ላ ላ ላ ላ ላ ላ ላ። ደጋግማችሁ እንደዚህ ካላችሁት ድምፁን ከቅርጽ ጋር እና በሃይምሯችሁ ደግሞ ደጋግማችሁ በሉ ብዙ ጊዜ፣ ምክንያቱም ነገሮች ሲደጋገሙ ወደ ሃይምሮችን ወይም ወደ ጭንቅላታችን የመግባት አቅማቸው ከፍተኛ ነው ይላል ሳይንሱ። እሺ ወደዚህ ስንመጣ ደግሞ እች ማናት? ሊ ትባላለች። ማን አልኳችሁ? ሊ ባለቀለበቷ ሊ ሊ ሊ። ወደዚህኛው ስንመጣ እችኛዋም ሊ ሊ ሊ ሊ ሊ ሊ። ጎበዞች! ሊ ሊ። ወደዚህኛው ስንመጣ እችኛዋ ማናት? ል ል ል። ይህን ቀለበቶችን አስተዋሉ። ይችኛዋ ልቀለበቷ በውስጥ በኩል ይችኛዋ በውጭ በኩል ጥንቃቄ አድርጎ ፊደሎችን በስነ ስርዓት ከለያችሁ ማንበብ መጻፍ በጣም ቀላል ነው። ሰዎች በጣም ይች ል ል ል ል። ይችኛዋ ሎ ሎ ሎ ሎ ይች ማናት? እናንተ በሉልኝ እስኪ በሉልኝ። ሎ ነው ሎ ሎ እችምሎ እችምሎ ምንም ልዩነት ሎ ሎ ሎ ሎ ወደዚህኛው ስንመጣ ደግሞ ይችኛው ማናት? ሏ ስምንተኛ ፊደል። ሰባቱን እንኳን በበን ጨረስን። አንድ ሁለት ሶስት አራት አምስት ስድስት ሰባት። ሁለት ሁለት ስላደረኩባችሁ ደግማችሁ እንዳትቆጥሩ፣ ይህን እንደ አንድ ነው የምትቆጥሩት። ይህንኛውን እንደ አንድ፣ ይህኛውንም እንደ አንድ፣ ይህኛውንም እንደ አንድ፣ ይህኛውም እንደ አንድ። አንድ ሁለት ሶስት አራት አምስት ስድስት ሰባት። አሁን ስምንተኛው ፊደል ላይ ነን። ሉዋ ተብላ የምትጠራው ሉዋ ሉዋ፣ ይችኛዋም ሉዋ ነው የምትሆነው። ሉዋ ሉዋ ሉዋ ሏ ሏ ሏ በጣም ጎበዞች በጣም ጎበዞች። ስለዚህ የሀ ቤተሰቦችን ጨረስን፣ የለ ቤተሰቦችን። መቼም በዚህ ቪዲዮ ፊደሎች ከበዱኝ አትሉኝም። በጣም ቀላል ናቸው። አንደኛ ሁለት ሁለት አድርጌ ተመሳሳይ ፊደሎችን ደጋግሜ እያነበብኩላችሁ እያስረዳኋችሁ ነው። ሁለተኛ ደግሞ ስምንተኛ ፊደላትን ከዚህ በኋላ ሌላ ፊደል አለ ብላችሁ እንዳትጨነቁ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ሙሉ ስለሆነ በጣም ደስ ብሏችሁ የምትታጠኑት ወይም የምትረዱት ቪዲዮ ነው ብዬ አስባለሁ። አሁን ደግሞ ወደዚህ ወደ ሀ ቤት እንሂድ። ይችኛዋ ማናት? ሀ ማናልኳችሁ። ሀ ሀ ይችኛዋስ? ሀ እዚችኛዋ ሀጋና እነዚህኞች ሀ ተመሳሳይ ናቸው። እነዚህ ባለ ሶስት እግር ናቸው። እነዚህ ባለ ሁለት እግር ሀ ሃ ሃ ወደዚህም ብትሄዱ ወደዚህም ብትመጡ ሃ ሃ ነው። ይችኛዋ ሁ ሁለተኛ ፊደል ስለሆነች ሁ ሁ ሁ። ይችኛዋ ማናት? እናንተ በሉልኝ። ሁ ናታ። ሁ ሁ ሁ ሁ ሁ ሁ ጎበዞች ሁ ሁ ሁ ሁ ወደዚህኛው ስንመጣ ይችኛው ማናት? ሂ ይችኛስ? ሂ ሂ ይችኛ ይችኛም ሂ ሂ ሶስተኛ ፊደል ሂ። ጎበዞች፣ በጣም ጎበዞች። ወደዚህኛው ስንመጣ ደግሞ ይችኛዋ ሃ ሃ ሀ አራተኛ ፊደል አራተኛ ፊደል ደርሰናል። ሀ ሀ ችኛውም ሀ ሀ ሀ ሀ ሀ ሀ በጣም ብራቦ ወደዚህ ምትሄዱ ወደዚህም ምትሄዱ ሀ ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ችኛው ማናት? ሄ ናታ። ሄ ሄ ሄ ሄ ችኛውስ? ሄ ሄ ሄ ሄሄ ወደ ስድስተኛው ፊደል ደርሰናል። ወደ ስድስተኛው ፊደል ደርሰናል። ቤተሰቦች እችኛዋ ማናት? ህ ናት። እችኛዋስ ማናት? ንገሩኝ። ህዝባው ለምሳሌ ህግ ልትሉ ትችላላችሁ። ህ ህ ህ ህ በጣም ብራቦ ጎበዞች። ወደዚህኛው ስንመጣ ደግሞ ችኛዋ ሆ ሆ ሆ፣ ችኛስ ሆ ሆ ሆ። ሰባተኛ ፊደል ናቸው እነዚህ ሆ ሆ፣ መጨረሻ ማለት ነው ሆ እነዚህኞች ደግሞ ስምንተኛ ፊደላት ወይም ዲቃላ ፊደላት የሚባሉ ናቸው። ሖዋ ይችኛዋም ሖዋ ሖዋ። በጣም ጎበዞች በጣም ጎበዞች። እስኪ አንዴ ለመጨረሻ እና ለመጨረሻ አንዴ ወደታች የማነብላች ይሆናል ሃ

ህሆሆ። እነዚህ ስምንተኛ ፊደሎች ናቸው። አዳምጡኝ። ሃ ሆ ወደዚህኛው ስንመጣ ለ ለ ሉ ሉ ሊ

ኦ እነዚህ ስምንተኛ ፊደሎች ኳ ኳ፣ እነዚህኛ ሏ ሏ። ስለዚህ በዚህ መሰረት በክፍል አንድ በክፍል አንድ ይህ ክፍል አንድ ነው። ክፍል ሁለት፣ ክፍል ሶስት እያረግሁ ቀስ እያረግሁ እናንተ ፊደሎችን የምትይዙበት መንገድ የማመቻችላችሁ ይሆናል ማለት ነው። በይበልጥ ደግሞ በይበልጥ ደግሞ በግል በግሩፕ እናስተምራለን፣ እናስጠናለን። እዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ሀይ ወይም ደውሉልን መማር ትችላላችሁ ማለት ነው። ስለተከታተላችሁን እናመሰግናለን። በሌላ ቪዲዮ ስትንገናኝ፣ መልካም ጊዜ፣ መልካም ቆይታ።